ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ፣ ዛሬም ተመልሻለሁ። ዛሬ ቪዲዮቻችንን ምርጥ ምርጥ የሆኑ ቪዲዮችና መነጋገር የሆኑ ጉዳዮች ላይ ሀሳብ አስተያየቶቻችንን እንሰጣለን። እንደ ሁል ጊዜም ቪዲዮ ላይክ በማድረግ ጀምሩ። በጣም መነጋገሪያ ጉዳዮች ስላሉ በትኩረት አይታችሁ፣ አይ ግለሰቦች ላይ ሳይሆን ሀሳቦች ላይ ሀሳባችሁ እንደምትሰጡ ተስፋ አድርጋለሁ። ኮመንት መስጫው የእናንተ የተመልካቾች ነው። እኔ ከዚህ ቪዲዮ መካከል ላይ ሀሳቤን እንግዲህ ያጋራዋችሁ ሄዳለሁ። እንደ ሁል ጊዜውም ላይክ አድርጉ። ቻናሉን ለመጀመሪያ ጊዜ የምትመለከቱት ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ መጨረሻ ድረስ የትም የትም የትም እንዳትሄዱ ሄድ ተናደሩ ማዘር እ ጋሽ ጉሌ ባድር ባላድር ምን ፈልገህ መጣ? ያው እንግዲህ በባህላችን በወጋችን ልጆትን ለልጃችን ስንል መጣን እ ማን ነው እንደዚህ የደፈረኝ? አይ የኛው ልጅ ነው፣ ኬኩ ነው ኬኩ። እስኪ ለው ልጁ የት አለ? እሺ ምን ነው ናግባ ትፈለጋለህ ምን እኮ ወጉን ብለን ነው እንጂ መውሰድ እኮ አላቃተኝ ማዘር። ሼበው ግድ ያረደልች ሰላም ነው ማዘር። ሱሰኛ ነው አጠፋሪው። ሱንም ምንንም ሳይወስድ አይቀርም። እመኑኝ ምንም ሱስ የለበትም። እሺ ይሁን ቢባል፣ የቀን ገቢው ስንት ነው? 7500 ብር ነው። 7500 ብር እኔ በቀን እኮ ለልጄ የምሰጣት ሰባት ሺህ ብር ነው አዎ ማዘርዬ እሱ ተጨምሮ ነው እንጂ የልጁ የቀን ገቢው 500 ብር ነው ፓርኪንግ ሰርቶ የሚያገኘው ምን አፍርም እኮ ደግሞ ልጄን በማሊያ ሊወስድ ነው የመጣው ማሊያ ታዲያ ምን ልልበስሽ ደሞ ምን ልልበስ ስላለ እንዴ ሚራክል ቦንዳ በርቄ በርቄ አዋ እውነት ነው እውነት ነው ወይ ሁሌ እንዳማረ ስጋ አንድ ቀን ሳትበው ድብናች ባንድ በሰለ ሽሮ ጨጓራሽ እንደተቃጠለ። እኔ ቀጠለ ለለ እኔ ቀጠለ አይንሽ ላይ እኮ ነው። ቀውለል ቀውለል ቀውለል ቢል በአመት ባሉ በምንም ሳትበይው ስጋውን። አይ ወይዬ፣ አይ ወይኔ። ዛሬም ሽሮ ነው ምትበሉ? ሁለተኛ ገደላችኋት። ብርቄ፣ አይ ብርቄ፣ አይ ድህነት ተጫወተብሽ እኮ አይ እሱም አሁን ውድ ሆኗል። ሌጀሪ ሆኗል አይደለም? ስሮ እንደዛ ይመስለኛል። ኧረ ኧረ ከባድ ነው። አሁን ጊዜው ከባድ ነው። ብጫ ፈጣሪ ጥሩ ነገር ያምጣልን ማለቱ ሳይሻል አይቀርም። ያው ስራዬ መድኃኒት ማከፋፈል ነው። ዛሬ የበረሮ የአይጥ ማጥፊያ አይጠን ማጥፋት ብቻ ሳይሆን አይጥ ሽታ እንዳይኖራት ያደርጋል። ፓስተሩ ታሰረ ባለ ጊዜ ፓስተር ገቢ ጉተማ የማታውቁና ገቢ ማን ነው ለምትሉ፣ ገቢ እኔ ነኝ። እናንተ ፖለቲከኞች፣ የመንግስት ጥላቻ ያለባችሁ የእፉኝት ልጆች። አቤል አቡናን አሳግቶታል ወይም ደግሞ አፍኖታል የተባለው ፓስተር አሁን በፖሊስ ቁጥጥር ውስጥ መሆኑ ነው እንግዲህ እየተሰማ ያለው። ስሜን እያነሱ ያሉ ሰሞኑን ከአንድ ጎረምሳ ጋር አያይዞን ይሄ ጎረምሳ የሚታወቀው ሰዎችን በማሳደድ የተቀባን በመግደል ነፍስን በመጥፋት መንግስትን በመሳደብ መንግስትን ለምን ስለ እሱ አወራችሁ? አጠፋችኋለሁ በሚል መል ይታወቅ ጎሮምሳ እነዚህ የምትመለከቷቸው ቪዲዮዎች እንግዲህ ፓስተሩ ላይቭ ላይ በቲክቶክ ላይ የመለሳቸው ወይም ደግሞ ሲመልስ የነበሩ እንግዲህ ላይቭ ላይ ሪከርድ የተደረጉ ቪዲዮዎች ናቸው። አቤል ታፍኖ ነበር። ከዛም ኋላ እንግዲህ ሞጆ ላይ ነው እየተገኘው ሁለቱን ቀን በማላቅበት ስፍራ እነዚህ ሶስቱን ቀናቶች ደግሞ በሞጆ ምድር ላይ ቀናቶችን አሳልፌ ነበር። ማናፈ ነው እንዴት ሆነ? ያው የታወቀ ነገር የለም። ያው በዚህ ጉዳይ ጋር እንግዲህ በተገናኘ ነው እንግዲህ ፓስተሩ አሁን ወደ በፖሊስ ቁጥጥር ውስጥ እንግዲህ የገባው። ተጨማሪ መረጃ ካገኘሁ ማድረሳችሁ ይሆናል። ፎሎ ማድረጋችሁ ወይም ደግሞ ፕላስ ምልክቶን መንካታችሁን እንዳይረሳ። ሪፖስት ኮፒ ሊንክ ኢትዮጵያን ሕዝብ ምን አይን አለኝ? እኔ ወጥቼ ምን ምንበት አለማምን አልችልም። እምን የምንበት ነገር አይን ስለሌለኝ ከዚህ ሁሉ ጸጥ ብዬ ራሴን ማጥፋት አሁንም አንተ ቃጣ ፈልገው እኔ ግን እደግምልሃለሁ፣ እንደግመውም እዚህ ውስጥ የገባሁት አላስቀምጥም ስላሉኝ ነው። አንድና አንድ በነገራችን ላይ ሁሉ ነገር ሕዝብ ላይ መጫን ራሴን አጠፋለሁ፣ እንዲህ እሆናለሁ። ለማን ነው የምትኖሪው? የኢትዮጵያ ሕዝብ እኮ አንዴ ከዛ መከራ ከዛ ህይወት አነሳሽ። ስለዚህ ያንን ህይወት ሰጠሽ ያንን ደግሞ መያዝ ካልቻልሽ እንደገና ደግሞ ኢትዮጵያ ህዝብ ምን ያርግሽ? ነው አሁን ጥያቄ። እውነት ለመናገር እኮ ያ አንቺ አሳለፍሽውን ችግር ያን ችግር ማለት ነው አሁን እየኖረ እያለፈ ያለ ኢትዮጵያ በጣም ብዙ ነው። ስለዚህ በየሳምንት እየወጣችሁ ድራማ አትስሩ። ሚዲያዎች ደግሞ ለእንደዚህ ዓይነት ድራማዎች አየር የሰጣችሁ ህዝቡን አታስጨንቁት። በቃ ህዝቡ ለራሱ የኑሮ የፖለቲካ ብዙ ጫና አለበት። ሀሳቤን ላጠቃለውና አንድ ሰው እድል ተሰጥቶት ያን እድል ካልተጠቀመ ለሱ እንደገና ሁለተኛ እድል መስጠት እኔ ማዘን እኔ ልክ አይደለም ብዬ ነው የማስበው። ኮፒሊንግ ሊንክ ሼር አድርጉልኝ፣ እስቲ ሀሳብ ኮሜንት ስጡ። እሱ መኝታ ቤቱን ቆልፍ ተኝቷል፣ ሌ ሶፋ ላይ ተኝቻለሁ እንዴ እስከዚህ ናል። ግልጽ አድርጌ ሳወጣ ሪሊዩ ስናገር ከአንዴም ሁለቴ ሶስቴ ቤቱ ሄጄ አድሬ ያውቃል። አሁን እንዲያውም ጻፌ እያለች አብረው ጓደኞቹ እያሉ ነው ሄደን ቤቱ ያደር ነው። ለኢትዮጵያን በሙሉ በሀገር ውስጥ እና በውጭ ላላቸው የምትወድ የምታገቡ ጸጉሪ ሁሌ እንደዚህ እየነጨህ ከማስቸገረው ረፍት ላድርግ ብዬ ነው። ከራሴ ጋር ስመለስ ና ያሉብኝን ችግር እስከምቀርፍ ድረስ እንደዚህ መሆን ያሰኝም ወደ ጸበልም ስለ ነው ጸበልም ስለ ስለ ቼክ ስለምናምን እግረኛው ሚዲያ ላይም አባይ ቲቪ ላይም ትናንትና ምሽት ተወርታ ነበረች። ብዙ ተወርቷል ስለ ቲጂ። አገልግል አበድሮኝ ብድሬን ክፈሉልኝ እና ኩላሊቴን አመመኝ ክፈሉልኝ አይኔ የተጎዳ ግሬ መራመድ አቃተው ምናምን የሚሉ ሰዎች በጣም ከሷ የባሱ ሰዎች እንዳሉ ማሰብ አለብህ ተማጋች ሆነን የምንከራከር ሰዎች ፈረመጅ ምናምን ወንጀል ነው ትግባ ወንጀልን የምትተባበሩ ሚዲያ ላይ ቁጭ ብላችሁ ልክ አትመስሉኝም የእውነት ነው መላች ለምን መጻፍ ወንጀል እስከሆነ ድረስ በወንጀል አትጠይቅ ሳይሆን ወንጀለኛ ነች መጠየቅ መርዳት አለው የሚል ሰው አካል ካለ አትርዳት ማለት አይቻልም ይርዷት ችግር የለውም ከዛ ውጭ ገንዘብ ከመርዳት የበለጠ ሳይኮሎጂካል ትሪትመንት ያስፈልጋታል። ከዚህ ቀደም ደጋግሜታል። ታወራቸው ነገሮች ፓተርን የለውም። ዝም ብሎ እዚህ ጋር ረግጣ ሌላ ቦታ ስትረግጥ ወይ ደግሞ ስትዘል ይታያል እና ንግግሮቿ ላይ የሆነ የአይምሮ ችግር እንዳለበት አይነት ወሬ ወይ ደግሞ የጭንቀት አይነት ስሜት ይሰማታል እና ይሰማኛል ለሱ እንደሚሰማ ደግሞ በአባይ ቲቪ አንድ ጺማም ልጅ ሲያወራ ነበረ ዛሬ እሷን ለምን ተራዳላችሁ የምትሉት ነገ የእንደዚህ አይነት ችግር ሰለባ ትሆናላችሁ ምናምን አይነት ወሬ እያወራ ለምን ተበላች ለምን እንደዚህ ሆነች አይደለም ህይወት አጋጣሚ ውስጥ ማንንም ሰው የሚያጋጥም ጉዳይ ነው ነገር ግን በዋናነት አንድ ህግ መያዝ ካለበት ህግ መያዝ ያለበትን ነገር እንደ ወንጀል ነው። በቃ ወንጀል ነው። መጠየቅ ያለበት ደግሞ ገንዘብ ከመርዳት የበለጠ ሳይኮሎጂካል ትሪት ማድረግ መቻል አለበት ብዬ ያስባለው የዚች ልጅ ጉዳይ ኔ ድጋሚ ያልሰራም ቪዲዮ ታሳዝናለች። እኔ ገንዘብ ማጣቷ አደለም ቅላት ማጣቷ ወይ ደግሞ እንደዚህ ስተርስ ድመሆኗ የእሷን ኃላፊነት የሚቀበል ሰው ስለሌለ አሁንም ኃላፊነት እየተቀበሉ እየመሰላቸው ሚዲያ ላይ የሚቀባበሏ እንዳልሆኑ ወንጀልን ከእሷ ጋር እየተባበሩና እሷን የረዷት እየመሰላቸው ቼክ መፈርማን ማንም ጭምር የተወሰነ ሶስት መቶ ሺህ ሁለት መቶ ሺህ ዘጠና ምናምን ሺህ መቶ ምናምን ሺህ የፈረመችውን ቼክ እያሳዩ ይሄ ወንጀልን መተባበር ነው ብዬ ነው የማስበው። ትክክል አይደለም። ከዛ ውጭ ትሪት መደረግ መርዳት ካለባቸው ሚዲያ ላይ እንዲህ በመቀባበልም አይመስለኝም። ብቻ ለማ እንደምናወራ አናቅም። በነገራችን ላይ እኛ እስከሆነን ድረስ አርተው ለመክፈል ዝግጁ መሆን ወንጀለኛ ኛ እስከሆን እንደሞ ድረስ ወንጀላችን ለማመን ዝግጁ መሆን አለብን። እስኪ ከዚህ ጋር ተያይዞ የህግ ባለሙያ የተናገረው ነገር አለ። ጣው ነው መድኃኒት መጠጣትና ራስ ማቅፈል ላይ

ከዛ ደግሞ ግን እኔ በምን ራሴ እንደማጠፋና እንደምሞት ስልኬን ከፈትኩና ለኢትዮጵያ ስ መናገር አለብኝ ብዬ ላይፍ ላይ ገባሁ። ደጉለው ነኝ እንግዲህ። ከሰሞኑ ቲጂ አገልግል የተባለ ሴት እዚህ ሶሻል ሚዲያ ላይ እርዱኝ ብላ ለልመና ከወጣች ቆይታለች። ሰውም ደግሞ ምክንያታዊና ትክክለኛ የሆነ ጥያቄ እያቀረበላት ይገኛል። እኔም እዚህ ላይ ተጨማሪ የሆነ ጥያቄ መጠየቅ እፈልጋለሁ። ቀደም ስል በተመለከታችሁት ሚዲያ ላይ ቀርባ እያለቀሰች ራስን ላጠፋ ነው፣ አበዳሪዎች መቆሚያ መቀመጫ አሳጥተውኛል እያለች ትገኛለች። አንድ አበዳሪ ገንዘብ የሚጠይቅ ከሆነ መጠየቅ የሚችለው በፍርድ ቤት እና በፍርድ ቤት ብቻ ነው። ከዛ ውጭ ተበዳሪን ማሳደድ እና ማስጨነቅ መግደል፣ ወይም ደግሞ ሌላ እርምጃ እንደማይወስድ ይታወቃል። ስለዚህ እንደውም በተቃራኒው መጨናነቅ እና ማልቀስም ካለበት ማልቀስ ያለበት ገንዘቡን ያበደረው ቲጂ። አሁን እያደረገች ያለችው የምትለምነው ለቅሷ ለራሷ ሳይሆን ለአበዳሪዎቿ ነው። አበዳሪዎቿ ደግሞ ሀብት ንብረቷን ሳይዙ ዋስትና ሳያቀርቡ እንዲሁ እስካበድሩላት ድረስ መልቀስም መጨነነቅም ካለባቸው ራሳቸው ናቸው። መጠየቅ የሚችሉትም በፍርድ ቤት ነው። አንድ በፍርድ ቤት በፍትሐ ብሔር የተጠየቀ ሰው ደግሞ ሀብት ንብረት ካለው ንብረቱ ተሽጦ እንዲከፈል ይደረጋል። ይህ ሀብት ንብረት ከሌለው ደግሞ ሙ ተሰቀል የሚል ሕግ የለም። ቼክም ቢሆን አንድ በንግድ እንቅስቃሴ ውስጥ ያለ ሰው ደረቅ ቼክ ሰጥቶ ይጠየቃል፣ ልታሰርም ይችላል። ቲጂም በዚሁ አግባብ ልትታሰር ትችላለች። በእርግጥ ላትታሰርም ትችላለች። ብትታሰርም ደግሞ ታርማ ተምራ ትወጣለች እንጂ የተለየ ነገር አይደለም። ስለዚህ አላስፈላጊ የሆኑ ነገሮችን ማድረግ አስፈላጊ አይመስለኝም ብላለው። አመሰግናል ከዚህ የህግ ባለሙያ ለየት ያለና ወጣ ያለ ሀሳብ አይኖረኝም። በቃ ይሄ በጣም ያስማማኝ። ከዛ ውጭ የእርዷት ምናምን በየዋህነት የሚገባበሉት ሚዲያ ላይ አንዳንዶቹ ሚዲያቸውን ለማወቅ አንዳንዶቹ ደግሞ የሆነ ወቅት ከእሷ ጋር ስለታዩ ስማቸውን ለማጥራት ብሎ ነው ሚዲያ ላይ የሚገባበሏት። እርግጠኛ የምናገረው ለምሳሌ አባይ ቲቪ ቲጂ ከእሷ ጋር ሆቴል ስተስመርቅ ከእሷ ጋር ታይታለች በብዙ ጊዜ እና ያው ማቅረብ ነበረባት። በዛ ላይ ደግሞ ሚዲያ የሚፈልገው ነገር አለ። ከዛ ውጭ አሁን በህግ አንጻር እንደሚታየው ከሆነ ባለሙያ አሁን እንዳስቀመጠው ነው በዋናነት ሳይኮሎጂካል ትሪት ማለት አትርዷት ሳይሆን መርዳት የምትችሉ ያላችሁትን መርዳት ትችላላችሁ ግን ሳይኮሎጂካል ትሪትመንት ግን ለሰው ልጅ በጣም በጣም ትልቁን ድርሻ ይዛል ብዬ ስለማስብ ነው የህጉን ጉዳይ ከህግ ባለሙያ ሰምተናል እንቀጥል ቢዲዮላሳያችንና ኮሜንቷን ወይ እንላታለን የዘመን ዳዴ ነው

ይሄን ደግሞ ተመልከት። ዴሊቨሪ ትሰራላችሁ? ምን እንዴት እንዴት ተደርጎ ነው የሚሰራው? ደግሞ አንዱ ኮሜንት ላይ እዚህ አላወጣሁትም እንጂ የምን አለ መሰለኝ ቪዲዮን ዘግታችሁ ድምፁን ብቻ አድምጡት ነው

ብራን ከነ ቪዲዮ እየሰራን ይሄ። ሰላም አድማጮቻችን፣ እንደምን አላችሁ? ዛሬ እነሆ በሻኩራ ስቱዲዮ ተገኝተናል። አዎ፣ እንደምንመለከተው ሳንቾንና ስቲፎን የመሳሰሉ ሙዚቀኛ ወረፍተኞች የቢልዶን ደጅ በመጥናት ላይ ይገኛሉ። አዎ፣ አንተ ትብስ እኔ ትብስ እኔ ልስፈን እየተባባሉ ነው። አዎ፣ ምን አይነት ሰልፍ ነው? አዎ፣ አስገራሚ ነው። ምን አይነት ሰልፍ ነው? አራት ሶስት ሶስት ይመስላል አሰላለፋቸው ማይክል ጃክሰንን እየተጠቀመ ይገኛል። ሳንቾ ወደ ኋላ ስላይስ እያረገ ነው ኋላ ስላይስ እያረገ ነው። በዚህ አጋጣሚ የክብር ስፖንሰራችን አምባሻ ነው። አዎ የማዘር አምባሻ አዎ እንደምንመለከተው ሳንቾ የማይክል ዳንስ ወደ ውስጥ ሊገባ ይመስላል። ስ ስቲፋኖስ እኔ እቀድማለሁ እያለ ነው። ጊልዶ ስቲፎን አስገባው። ሳንቾ አዘነ። ሳንቾ ሳን ይፋ አባብዬ ሳንቾን እያባበለው ይገኛል። ሁኑ ወደ ማይኩ እየተጠጋ ነው። እስጢፋኖስ ቶማስ ሊዘፍን እየተዘጋጀ ነው። ስቲፎ ገባ፣ ወደ ማይኩ ተጠጋ፣ ማይኩን ተጠጋው። ማይኩን ሊግጠው ነው የሚመስለው እንደ አጥንት እኮ አብርሃም፣ ምን አይነት አያያዝ ነው? አድማጮቻችን፣ ሊዘፍን ነው፣ ሊዘፍን ነው። አድማጮቻችን ይበቃል ከዚህ በላይ ሪስክ አንወስድም ቻችን ይበቃል። ኮስኮ ሚዚያተሮች ይንቀዩ ስታቸውን ነው የሚሸ ከዚህ በላይ እንሰማ ማንችልም ድምፁ ይከባድ ነው ለማለት ነው። ሌላኛው መነጋገሪያ ጉዳይ የሸዋፈራው ደሳለኝ ጉዳይ ነው። አርቲስት ሸዋፈራው ደሳለኝ ቲያትር ላይ አለ። ቲያትሩን አናይም አሉ። ሌላ ደግሞ የወንዶች ጉዳይ ሌላኛው ምዕራፍ ሊሰራ ነው እና ከሚሳተፉት መካከል አንዱ ነበረ። የኦርቶዶክስ ልጆች አንሰራም ምናምን እያሉ ነበረ። ምክንያቱ ምንድን ነው? ኦርቶዶክስን ተናግሯል ምናም ብሎ ነው ና ሴፎኒ ቤስ ላይ ቀርቡ ይቅርታ ተናግሯል። ይቅርታውንም ብዙዎች እየተቀበሉት አደለም። ሰሙኑ የወንዶች ጉዳይ በአዲስ አቀራረብ በአዲስ ይዘት እንደ አዲስ ሊጀምር መሆኑን አሳውቆ ነበር። ይሁንና ሸዋፈረው ደሳሌ ካለበት ይህን ፊልም አናይም ወይም ይህን ድራማ አናይም እያሉ በማህበራዊ ሚዲያ የሚጽፉ ሰዎች በስተዋል። ምክንያቱም በዚህ ቪዲዮ ላይ ሸዋፈረው እንግዲህ ለይቶ የኦርቶዶክስ ተዋሕዶ ቤተክርስቲያንን ሲያጥላላት ተሰምቷል። እሱ እንዳሉ እዛ ቤት እግዚአብሔር እናቃለን የእግዚአብሔርነን ይላሉ እያለ የማይሆን ቃል እየተናገረ ነበር። በዚህም ንግግሩ ምክንያት አብዛኛዎች ኢትዮጵያውያን ይህን ፊልም አናይም እያሉ ይገኛሉ። ምክንያቱም እንዴት እሱ የነበረበትን እንደ ትዝተው ሳሙኤል እሱም ደግሞ ማጥራት ይጀምራል ከሄደ ራሱን ችሎ መሄር ነው እንጂ ለምን ያጥላላል እያሉ ይገኛሉ። ቤተሰቦች በዚህ ሀሳብ ላይ እናንተስ ያላችሁን ሀሳብ እስኪ ኮሜንት፣ አስተያየት ላይ ጻፉልኝ። አርቲስት ሸዋፈራው ደሳለኝ በይፋ ይቅርታ ጠየቀ። አርቲስት ሸዋፈራው ደሳለኝ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን ይቅርታ ጠይቋል። አርቲስት ሸዋፈራው በሴፉ ሾው ላይ ቀርቦ ይቅርታ መጠየቁን ፋርስት መረጃ ተመልክቷል ሲል ይህን አስነብቧል። አሁን የማምንበት መጽሐፍ ቅዱስ የሰጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔን ብሽሽቅ ውስጥ አልገባም። ወንጌል ብሽሽቅ አይደለም። እዛ ሰፈር እያልኩ ለነበረው ስብከት ይቅርታ ጠይቃለሁ። ሌላው አለ የተባለው እኔ አላልኩም፣ ማስረጃ ማቅረብ አይቻልም። እዛ ሰፈር ላልኩት ግን ይቅርታ ጠይቃለሁ ሲል ይህንም በይፋ ተናግሯል። ስላስጠጋችሁኝ አመሰግናለሁ። ለምን ያህል ጊዜ ልትቆይ ነው ያሰብከው ምን ችግር አለ አልፈለከኝም አንተ እሷን ትተሃታል አሁን ደግሞ ከእኔ ጋር አዲስ ህይወት ጀምራለች ኢቤስ ለስንት ጊዜ ሰራ የኢቤስ የቀረቡ ጋዜጠኞች ስራ ጀምረዋል በጣም ደስ የሚል የስራ ጊዜ ነበረ እኔ የቴሌቪዥን ፕሮግራም አቅራቢነትንም የጋዜጠኝነትንም ሀሁ የተማርኩበት ብዙ ያተረፍኩበት የተሰራውበት ቤት እኔ እንደ ቅጽል ስሜ ነው ሰዎች መንገድ ላይ ሲያገኙ ሊያ ኢቤስ እያሉ ነው የሚጠሩኝና በጣም የምወደው ማከብረው ቤት ነበር። ጥሩ ቆይታ ነበረን። አብረውን ከሚሰሩ ሰራተኞች ጋር በተለያየ አጋጣሚ ስንገናኝ አሁን የቤተሰብ ያህል ነው ቅርበታችን እና እንደ ተቋም ጥሩ ስራዎችን አብረን እንቀጥላለን። ለነበረን ጊዜ በጣም ነው የምናመሰግ። ኢቢኤስን በይፋ አመስግነዋለች። ቻናል ዋን የሚባል ቲቪ ቻናል እንግዲህ ዩቲብ ላይም አይቻቸዋለኝ። ቢዎቹም ሊያ እና እንግዲህ ናፍቆት ትዕግስቱ ናቸው። ወንዱንም ተመልክታችሁታል። በአዲስ ተጀምሯል በጣም ደስ ይላል። እኔ ከሚናፍቁኝ መካከል በተለይ ናፍቆት፣ ጋዜጠኛ ናፍቆት በጣም ነው እንደ ስሟ ምትናፍ ጎበዝ ከመሆኗ የተነሳ ስን ማመስገናቸው ደግሞ ያው ጨዋነታቸውን ያሳያል ብዬ አስባለሁ። ገብታችሁ ዩቲብ ላይ ማየት ትችላላችሁ፣ ቻናል ዋን የሚባል ይህም ቪዲዮ እስከሰራሁበት ድረስ እንደውም

ሻነ ካፓ ሲገሩ ጫርሽ ወይ አዛዱ ምነው? ምን ሆነሽ ነው? አረ ተውንጫሽ መኮንን ማሽ ትእዛዝ ተባለሽ ነው አይሁን እንኳን አገኘው የምነግርሽ ነገር አለ። ምን ነው? በሰላም እንደምታውቂው ጾመ ፍልሰታን በሰላም አጠናቀናል። ያ መጽ ይበለን። ታዲያ ጾሙ ስለተፈታ በጮማ በጾማ ራሳችን ማስደሰት ስጋችን ማስደሰት ነው የምናገር። ታዲያ ካለን ላይ ቀንሰን መልካም ስራ በማድረግ በሙት አንሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ ገዳማውያን እርዳታ እናድርግ። ከዝናብና ከፀሐይ የማያስጥልባታቸውን አሁንም መስራት ስለተጀመረ ሁላችንም በምንችለው ሁሉ ድጋፍ በማድረግ ግዴታችን እንወጣ፣ ለነፍሳችን ስንቅ እንያዝ። ድጋፍ ለማድረግ ከላይ የሂሳብ ቁጥር አስማተኞቹ። እኔ የምለው አርቲስት ሻምፒቲ ላቸው የዛሬ አምስት ዓመት ምናምን ተለያይተው እሱ ሌላ ሴት አፍቅሮ ሌላ ሴት ቤት ሰንብቶ ምናምን ጠፍቶባት ምናምን፣ የእሱ እህት ደግሞ ከእሷ ጋር ሆነው ዩቱብ ላይ ይመጡ ነበረ ምናምን። በጣም ብዙ ነገር ነበረ፣ በዛ ሰዓት ብዙ ሰው ያወራ ነበረ። ልጆች አላቸው ምናምን ምናምን ምናምን። እና ኤንወይ እሱ ሴት ቤት ገባ። ገንዘቧን ይሁን ምኗን አፍቅሮ እንደገባ ፈጣሪ ነው የሚያውቀው። እሱ አያገባኝም። ነገር ግን ባይዘዌል ጋ ጥሩ ሚስት እያለችው ጥሩ ሚስት ገፍቶ የሄደ ወንድ ሮጦ ሴት ቤት ነው የሚገባው፣ ምክንያቱም ራሱ ጠግቦ ከወጣ እንደዛች የምትሆንለት ሴት ስለሚፈልግ ቶሎ ብሎ ሴት ቤት ይገባል። በሴት በጣም የተጎዳው ወንድ ሴት ቶሎ አይፈልግም። እውነቴ ነው የምላችሁ። ሴት ጋር ወደ ሴት አይሮጥ፣ ለትንሽ ጊዜ ለራሱ ጊዜ ይሰጣል። በቃ ሴቶች ሁሉ አንድ ስለሚመስሉት ጭንቅላቱ ሪላክስ አድርጎ ማሰብ እስከሚጀምር ድረስ ማለት ነው። እና ውሃ እየተጠቀምሽ እሺ። ውሃ እርጉበት። ሽንት ቤቱ ላይ ሰው አለ። ቆይ ይጨርሱ አንዴ። አስገባኝ መቶብኝ ነው።

ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ዘና ፈታ እንዳላችሁ ቁም ነገሮች እንዳገኛችሁበት ተስፋ አድርጋለሁ። አሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ቪዲዮን ላይክ ካላደረጋችሁ ላይክ በማድረግ እንግዲህ ቪዲዮን ለሌሎች እንዲደርስ ዩቲብ አድርጉ። ቻናሉ አዲስ ከሆነች ሰብስክራይብ አድርጉ። ቀጣይ በተሻለ በምርጥ ቪዲዮ እንገናኝ። ይመቻችሁ።